አስተዋወስኩ። ይሄ መዝሙር ነው የመጣልኝ ስትጸልይልኝ። ይሄ እሷ የቀብር ቦታ የወሰዷት የተዘመረ መዝሙር ነው። ራሄል ቱምሳ ትባላለች፣ ባቁ የጉዲና ቱምሳ እህት። በእውነት ቄስ ጉዲና ቱምሳ እህት የኔ እናት ነው።

ከበርካተ ጋር አሁን እኮ እዛ ግባ እና ጸልይ እያልኩ ቤቱ ከባድ መንፈስ አለበት፣ የማንም አይደለም። እና ወደ ጌታዋ ከመሄዷ በፊት አንተን ያገልግሉ ልጆቼ ብላለች። ታገለግላለች። አሜን። ንጉሱ ኢየሱስ እንዳገለግለው አሜን። እንደ ቄስ ጉዲና ቱምጻ ስለ ወንጌል ከዚህ በኋላ በአገር ውስጥ ከአገር ውጭ በዓለም ዙሪያ የኢየሱስን የመስቀል ሚስጥር ይዘ ምትገልጽ

ሰባ ፐርሰንቱን ፍቅረ ማርያም ስማ። ኢየሱስ አንተን በአደባባይ በሚገርምህ ክብር የመውጊያውን ብረት ሳትቃወም የመውጊያውን ብረት የሚቃወሙትን የምታባረርበት ቅባት ዘግቼ ነው የማር ጠጅ ሰርታ የምታንፍሱ አይደለም። አንተ ሰማዊ ወይን ጠጅ ኢየሱስ ጌታ ነበር። ቃና ዘገሊላ ላይ መጥቶ ውሃውን ወደ ወይን ጠጅ ለወጠ። ሰው የት ነበር ከዚያ በፊት?